ሰላም፣ ጤና ይስጥል። እንደምን ሰንብታችኋል? ውድ ተመልካቾቻችን ይህ ከተወዳጁ ብስራት ፌም የዩቲዩብ ቻናል ዘውትር እሁድ ወደ እናንተ የሚደርሰው ብስራት ሃይላይታችን ነው። እንደተለመደው ብስራት ሃይላይት ትናንት የተካሄዱ ስፖርታዊ ክንውኖችን ከነ ውጤታቸው እንዳስሳለን። በተጨማሪም ዛሬ እሁድ የሚካሄዱ ጨዋታዎችን ጥቆማ እየሰጠን አብረን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን እየመራው ከመላው የስቱዲዮ ባለሙያዎች ጋር ዘውዱ በሬሳ አብሬያችሁ እቆያለሁኝ። ወደ ፕሮግራማችን በቀጥታ ስንገባ ቀድመን የምናገኘው የኢትዮጵያ ፕሪሚየር ሊግ ነው። የኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት ቀሪ መራ ግብሮች ትናንትና በሐዋሳ ዩኒቨርሲቲ ስቴዲየም ሲካሄዱ ቆይተዋል። በዚህ መሰረት ኢትዮጵያ ንግድ ባንክና ሲዳማ ቡና ያደረጉትን ጨዋታ የአምናው ሻምፒዮን ኢትዮጵያ ንግድ ባንክ ሁለት ላንድ በሆነ ውጤት አሸንፏል። በሳይመን ፒተርስና በዳዊት ዮሐንስ ሁለት ጎሎች ማለት ነው። ሲዳማ ቡናን ከሽንፈት ያላደነች ጎል በዮሴፍ ዮሐንስ አማካኝነት ብትቆጠርም ሲዳ ቀዳማ ቡና ጨዋታውን ተሸንፏል። በነገራችን ላይ ጨዋታው የተጠናቀቀ ወይ ደግሞ የጨዋታውን አሸናፊነት ንግድ ባንክ ያረጋገጠው በዘጠና ሁለተኛው ደቂቃ ባስቆጠረው ጎል ነው። አንድ ለአንድ ተጠናቋል ተብሎ ሲጠበቅ ነው እንግዲህ ዳዊት ዮሐንስ ጎል አስቆጥሮ በዘጠና ሁለተኛው ደቂቃ ንግድ ባንክ ሙሉ ሶስት ነጥብ ይዘው እንዲወጣ ያስቻለው። ሁለተኛው የትናንትና ሁለተኛው መራግብር አርባ ምንጭና ኢትዮ ኤሌክትሪክን ያገናኘው ጨዋታ ነበር። አርባ ምንጭ ከተማ ኢትዮ ኤሌክትሪክን ሁለት ለባዶ ሆነው ውጤት አሸንፎ መውጣት ችሏል። ታምራት እያሱ እንዲ እንዲሁም ደግሞ ጌታውን ባፋ የኢትዮ ኤሌትሪኮ ጌታውን ባፋ በራሱ መረብ ላይ ያስቆጠራት ጎል ለአርባ ምንጭ አሸናፊነት አስተዋጽኦን እያበረከተች ሆናለች ማለት ነው። በዚህ በነዚህ ውጤቶች የኢትዮጵያ ፕሪሚየር ሊግ ሀያ ሦስተኛ ተኛ ሳምንት ጨዋታዎች ተካሂደዋል ወይ ደግሞ በዚህ መልኩ ተጠናቋል ብሎ ማንሳት ይቻላል። በዚህ መሰረት ፕሪሚየር ሊጉን የአሰልጣኝ ገብረ መድን ኃይሉ ኢትዮጵያ መድን ማሸነፉ እርግጥ እየሆነ የመጣ ይመስላል። እስካሁን ባለው ሁኔታ ከተከታዩ ኢትዮጵያ ቡና በስምንት ነጥብ ከፍ ብለው በአርባ አራት ነጥብ አንደኛ ደረጃ ላይ ተቀምጠዋል። ኢትዮጵያ መድኖች። ኢትዮጵያ ቡና የአሰልጣኝ ነጻነት ክብሬው ስብስብ ደግሞ በሰላሳ ስድስት ነጥብ ሁለተኛ ደረጃ ላይ ሲቀመጥ፣ ወላይታ ዲቻ ከኢትዮጵያ ቡና ጋር በእኩል ሰላሳ ስድስት ነጥብ በግብ ክፍያ ተበልጦ ሶስተኛ ሆነዋል። ባህር ዳር በ34፣ አርባ ምንጭ በ33፣ ሀዲያ ሆሳዕና በ33 እያለ ይቀጥልና የአምናው ሻምፒዮን ኢትዮጵያ ንግድ ባንክ እንዲሁም ደግሞ ቅዱስ ጊዮርጊስ በ31 ነጥብ ሰባተኛ እና ስምንተኛ ያለውን ደረጃ ይዘው ተቀምጠዋል ላለመውረድ የሚደረገውም ትግል እንግዲህ አየል ብለዋል። ዘንድሮ ሊጉን የተቀላቀሉት ማለትም የትግራይ ክለቦች ከዚህ ቀደም በተፈጠረው ሀገራዊ ችግር ምክንያት ከውድድር ርቀው የነበሩትና እና ዘንድሮ ሊጉን የተቀላቀሉት ሶስቱ የትግራይ ክለቦች መካከል ሁለቱ ወደ መጡበት ወይ ደሞ ወደ ታችኛው ዲቪዚዮን ሊወርዱ ወደ መጡበት አይደለም ግን ወደ ከፍተኛ ሊግ ሊወርዱ የሚችሉበት እድል ሰፊ ይመስላል። በተለይ ወልዋሎ ዘጠኝ ነጥብ ነው ያለው ያለቀ ጉዳይ ይመስላል፣ ወልዋሎ መውረዱ። ከዛ በተጨማሪ ስሑል ሽረ 16 ነጥብ አለው። ከነሱ ከፍ ብለው ሐዋሳ ከተማና አዳማ ከተማ ሁለቱ ሀያ ሀያ ነጥብ አላቸው። ስለዚህ ሁለቱም በስጋት ላይ ያሉ ቡኖች ናቸው ለማንሳት ይቻላል። መቀሌ ግን ከነዚህ ከፍ ብሎ ከሁለቱ ከሐዋሳና ከአዳማ እንኳን በአምስት ነጥብ ከፍ ብሎ የተቀመጠ ቡድን ሆኗል ማለት ነው። ፕሪሚየር ሊጉ በቀጣዮቹ ሳምንታት ደግሞ ሌሎች ጨዋታዎቹ ይደረጋሉ። ማን ሻምፒዮን ይሆናል፣ ማን ደግሞ ወደ ታች ወደ ከፍተኛ ሊግ ይወርዳል የሚለው እጅጉን የሚጠበቅ ጉዳይ ነው ማለት ነው። ስለ ኢትዮጵያ ፕሪሚየር ሊግ ይህን ያክል ከነሳን ወደ ውጪ ደግሞ እግር ኳሳዊ ክንውኖች እናቅና ወደ እንግሊዝ ፕሪሚየር ሊግ ነው በቀጥታ የምናቀናው። ትናንትና የእንግሊዝ ፕሪሚየር ሊግ በርካታ ጨዋታዎችን አስተናግዷል። ትናንትና በተለያዩ የአውሮፓ ሊጎች ተካሄደው ተጠባቂ የነበሩ ጨዋታዎች አብዛኛው የአቻ ውጤት የተመዘገበባቸው የአቻ ቀን ነበር ብሎ ማንሳት ይቻላል። በእንግሊዝ ፕሪሚየር ሊግ የዕለቱ የመጀመሪያ መርሃ ግብር የነበረው በጉዲሰን ፓርክ ኤቨርተን እና አርሰናልን ያገናኘው ጨዋታ ምራ ግብር ነው። በዚህ ጨዋታ እንግዲህ አርሰናሎች አንዳንድ ወሳኝ ወሳኝ ተጫዋቾቻቸውን የፊታችን ማክሰኞ ለሚደረገው የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ በማሰብ ተጠባባቂ አድርገው አሳርፈው ነው የጀመሩት ከኤቨርተን ከዴቪድ ሞይሱ ጠንካሮ ኤቨርተን ጋር ያደረጉትን ጨዋታ በአቻው ውጤት አጠናቅ ቀዋል ሊያንድሮ ትሮሳርድ ባስቆጠረው ጎል አርሰናል መሪ የነበረ ቢሆንም ኢልማን እንዲያይ በፍጹም ቅጣት ምት ጎል አስቆጥረው ጨዋታው አንድ ለአንድ በሆነ ያቸው ውጤት ተጠናቋል። ይህን ውጤት ተከትሎ አርሰናልና ሊቨርፑል ከዚህ በኋላ ይደራረሳሉ የሚለው ነገር በየሳምንቱ እየተረጋገጠ የመጣ ጉዳይ ነው የመሰለ ያለው። አሁንም እንግዲህ አርሰናል ነጥብ ጥሏል፣ ሊቨርፑል ሳይጫወት ማለት ነው። ዛሬ ሊቨርፑል ከፉላም ጋር ጨዋታውን ያደርጋል። የሚያሸንፍ ከሆነ ልዩነቱ ይሰፋል። ባያሸንፍ እንኳን ከአርሰናል ጋር ያለው የነጥብ ልዩነት እንደነበረ ነው የሚቀጥለው እንጂ ያን ያህል አስጊ ሁኔታ አይፈጠርም። የእንግሊዝ ፕሪምየር ሊግ የዘንድሮ የውድድር ዓመት ሻምፒዮን የመርሲሳይዱ ቀይ ለባሽ እንደሚሆን መገመት ከዚህ በኋላ የተለየ ግማች አያስብልም ብሎ ማንሳት ይቻላል። ኤቨርተንና አርሰናል ትናንት ተጫውተዋል። የአርሰናል ዘንድሮ 11ኛ የአቻ ውጤቱን ነው ያስመዘገበው። በያዝ ነው የውድድር ዓመት ብቻ 11 ጨዋታዎችን በአቻ ውጤት አጠናቋል። ይህም በፕሪምየር ሊጉ ሁለተኛ ያደርገዋል ብዙ ጨዋታዎችን በአቻ ውጤት በማጠናቀቅ ሁለተኛው ቡድን ያደርጓል። አርሰናልን አንደኛው፣ በሚገርም ሁኔታ ትናንትና አርሰናል ነጥብ ያስጣለው ኤቨርተን ነው። አስራ አራተኛ ጨዋታውን ነው ትናንትና አቻ የሆነው። በዚህም በሲዝኑ ብዙ አቻ ውጤቶችን ያስመዘገበው ቡድን አንደኛው ኤቨርተን፣ ሁለተኛ አርሰናል። ትናንትና ሁለቱም አንዳንድ ቁጥር ጨምረዋል ማለት ነው በአቻነታቸው ላይ ሌሎችም ጨዋታዎች ነበሩ ትናንትና የተካሄዱ የኦሊቨር ግላስነሩ አስደናቂው ክሪስታል ፓላስ ትናንትና ብራይተን ኤንዶቫል ቢሆን ገጥመው ፓላስ ሁለት ለአንድ በሆነ ውጤት አሸንፎ መውጣት ችለዋል። እጅግ በጣም አካላዊ ፍትግ የበዛበት ነውጥ፣ ጭቅጭቆች የበዙበት ጨዋታ ነው። ለዛም ነው ከሁለቱ ቡድኖች በአጠቃላይ ሁለት ተጫዋቾች በቀይ ካርድ ከሜዳ የወጡበት ኤዲን ኪቲያ እና ማርክ ጉሂ ከፓላስ በኩል በቀይ ካርድ ወጥተዋል። ዣን ፓውል ቫን ሄኪ ደግሞ ከብራይተን በኩል በቀይ ካርድ ከሜዳ ተሰናብተዋል ና ጨዋታው በተለይ የመጨረሻዎቹ 10ና 15 ደቂቃዎች የተለየ መንፈስ የነበረበት ነበር ብሎ ማንሳት ይቻላል። በውጤቱ ክሪስታል ፓላስ ብራይተንን ሁለት ለአንድ ሆነ ውጤት አሸንፎ ነው የወጣው። ዣን ፊሊፔ ማቴታ ና ዳኒኤል ሙኖዝ የቀኝ መስመሩ ፉልባክ ዳንኤል ሙኖዝ ወይ ደግሞ ዊንግ ባክ ኮሎምቢያዊ ሙኖዝ ባስቆጠሯቸው ጎሎች ፓላስ ብራይተን ሁለት ለአንድ በሆነ ውጤት አሸንፈዋል። ዳኒ ዌልቤክ ለብራይተን ጎል አስቆጥሯል። የምንጊዜውም የብራይተን ከፍተኛ ጎል አስቆጣሪነትን ከፓስካል ግሮስ ተረክቦ የምንጊዜውም የብራይተን ከፍተኛ ጎል አስቆጣሪ መሆን ችሏል። ዳኒ ዌልቤክ ግን ያቺ ጎል ከመሸነፍ አዳነቻቸውም ብራይተኖችን ፓላስ እንግዲህ በዘንድ ድራምት አጀማመር ላይ እንደሚታወሰው አምና ኦሊቨር ግላስነር ክሪስታል ፓላስን ከተረከው በኋላ ፍጹም የተቀየረ ቡድን ሆኖ እንደነበር እናስታውሳለን። እጅግ በጣም ጠንካራ ቡድን ግላስነር ፓላስን ከተረከው በኋላ በፕሪምየር ሊጉ ብዙ ነጥብ ያስመዘገቡት ቡድኖች ሲቲ፣ ሻምፒዮኑ ሲቲ ማለት ነው፣ አርሰናል፣ ከዛ በኋላ ሲዝኑ መጨረሻ ላይ ጥሩ የነበረው ቼልሲ ብቻ ነበሩ፣ ከፓላስ የተሻለ ነጥብ ያስመዘገቡት። ቀጥሎ ከፍተኛው ነጥብ ያስመዘገበው ፓላስ ነበር። 16 ቡድኖችን ቀድሞ ጨርሶ ነበር፣ ግላስነር ከመጡ በኋላ ማለት ነው። እና ዘንድሮ ለብዙ ነገር ሲጠበቅ ክረምት ላይ ወሳኝ ወሳኝ የሚባሉ ተጫዋቾችን በዝውውር አጥቶ እንደነበርና አስታውሳለን። ክሪስታል ፓላስ በተለይ ደግሞ የሚሸል ኦሊሴ ዝውውር ትልቁን ድርሻ ይወስዳል። ከዛ ተጨማሪ እንደ የሀኪም አይነት ተጫዋቾችን በአማካይ ስፍራ ላይ ማጣቱ ቡድኑን እንዲቸገር አድርጎት ነበር። የመጨረሻ የመጀመሪያዎቹ ጨዋታዎች ላይም ነጥቦችን መሰብሰብ ሲቸገር ተመልክተነዋል። ቀስ በቀስ ግን አሰልጣኝ ኦሊቨር ግላስነር ያለዋቸውን ተጫዋቾች እንሳቸው ለሚፈልጉት የጨዋታ ፍልስፍና እንዲበቁ በማድረግ የሰሩት ስራ ባላስን ድጋሚ ጠንካራ ቡድን አድርጎታል አሁን ላይ በተለይ ደግሞ የፈረንጆቹ ሃያ ሃያ አምስት ከገባ በኋላ በሊጉ በጣም ብዙ ነጥብ በመሰብሰብ ፓላስ የሚበለጠው በሊቨርፑልና በአርሰናል አንደኛና ሁለተኛ ደረጃ ላይ በተቀመጡት ሁለቱ ክለቦች ብቻ ነው። ከዛ ውጪ እንደ ፓላስ ብዙ ነጥብ የሰበሰበ ቡድን የለም በሃያ ሃያ አምስት ከገባ በኋላ ማለት ነው። በዚህ ደረጃ ነው የሚገኘው። ትልልቆቹንም ሆነ ትንንሾቹን ቡድኖች ገጥሞ ቀላል የቤት ስራ የሚሰጥ ቡድን አልሆነም። ፓላስ ትናንትናም ብራይተንን ሁለት ለአንድ በሆነ ውጤት አሸንፎ መውጣት የቻለበትን ውጤት አስመዝግቧል። ኤፕስዊች ታውን ወደ ሻምፒዮንሺፑ መመለሱ የሚቀር የማይመስለው የኬራን ማኬናው ኤፕስዊች ታውን ትናንትና መሸንፈት አስተናግዷል። በቅድሚያ ጎል አስቆጥሮ ነበር በዴላፓ በሊያም ዴላፓ አማካኝነት ጎል አስቆጥሮ ነበር። ምናልባት ኤፕስዊች ታውን ወደ ሻምፒዮንሺፑ ሲመለስ አብረውት ከማይመለሱ ተጫዋቾች መካከል ዋናው ሊያም ዴላፕ ነው ብሎ ማንሳት ይቻላል። በርካታ የፕሪሚየር ሊጉ ክለቦች የራሳቸው ተጫዋች ለማድረግ እየተንቀሳቀሱበት ያለ ተጫዋች ነው። በጣም ድንቅ የፊት መስመር ተጫዋች ነው። ይህ የቀድሞ የስቶክ ሲቲ ተጫዋችና አስደናቂ የእጅ ውርበራ ወርባሪ ሮሪ ዴላፕ ልጅ የሆነውና በማንቸስተር ሲቲ አካዳሚ ውስጥ ያለፈው ሊያም ዴላፕ ጎል አስቆጥሮ ነበር። ሆኖም ግን ወልቭሶች በሳራቢያና በላርሰኑ ሁለት ጎሎች ጨዋታውን ውጤት ቀልብሰው ሁለት ለአንድ ቦነ ውጤት ከሜዳቸው ወጥተው አሸንፈው መመለስ ችለዋል። ትራክተር ቦይስ ኢፕስዊች ታውን ወደ ሻምፒዮንሺፕ የሚመለስበትን እድል ይበልጡኑ ከፍ አድርጎ ነው የወጣው። ዌስትሃም እና ቦርንማውዝ በለንደን ኦሎምፒክ ስታዲየም ያደረጉትም ጨዋታ የእለቱ ሌላኛው ተጠባቂ ጨዋታ እንዲሁም ከፍተኛ ትኩረት የተደረገበት ጨዋታ ነበር። ግራም ፖተር እና አንዶኒ ኢራውላ እንግዲህ ሁለት ምርጥ ምርጥ አሰልጣኞች እርስ በርስ ያደረጉት ፍልሚያ ነበር ብሎ ማንሳት ይቻላል። ጨዋታው በአቻ ውጤት ነው የተጠናቀቀው። ምንም እንኳን ለንደን ላይ ይካሄድ እንጂ ቦርማውዝ በጎል ቀዳሚ ነበረ። በኢቫኒልሰን አማካኝነት ዘንድሮ ክለቡን ከተቀላቀለ በኋላ ዶሚኒክ ሶላንኬን ተክቶ ክለቡን ከተቀላቀለ በኋላ እጅግ በጣም የተለየ ሲዘን እያሳለፈ የሚገኘው ኢቫኒልሰን ጎል አስቆጥሮ ክለቡን መሪ አድርጎ ነበር። ሆኖም ግን ከሰሞኑ ከጉዳት የተመለሰው ጀርመናዊ ፊት መስመር አጥቂ ፉልክሩግ፣ እንዲሁም ደግሞ ጃሮድ ቦውን ያስቆጠሯቸው ሁለት ጎሎች የዌስታምን የግራም ፖተሩን ቡድን መሪ አድርገውት ነበር። በ79ኛው ደቂቃ ኢቫኒልሰን አሁንም ሁለተኛውን ጎል አክሎ ጨዋታው ሁለት ለሁለታቸው ውጤት እንዲጠናቀቅ አድርጓል ማለት ነው። ቦርንማዝ ብዙ ጊዜ ፈታኝ ሆኖ በተለይ ደግሞ ለታላላቆቹ ለቶፕ ሲክስ ቡድኖች በጣም ፈታኝ ቡድን ሆኖ ቢታይም አነሳ አነስ ያለ ደረጃ ካላቸው ቡድኖች ጋር ደግሞ ሲጫወት ማለትም ወደኋላ አፈግፍገው አፈክፍገው በሎ ብሎክ ወይም በሚድ ብሎክ ኮምፓክት ሆነው የሚጫወቱ ቡድኖችን ሲያገኝ ደግሞ ሲቸገር እንመለከተዋለን። ደፍረው ሊያጠቁት የሚመጡ ቡድኖች ግን መቅጣት እንዴት እንዳለበት የሚያውቅ ቡድን ሆኗል። ቪላ ፓርክ ላይ አስቶን ቪላ ከኖቲንጋም ፎረስት ጋር ያደረጉትም ጨዋታ የትናንትናው ሌላኛው ጠባቂ ጨዋታ ነበር። ፎረስት በቶፕ ፎር ለሻምፒዮንስ ሊግ የሚያበቃውን ስፖርት ይዞ ለማጠናቀቅ ይህንን ጨዋታ እጅጉን እየፈለገው ነበረ። ሆኖም ግን ድል ኡና ኤሜሬው አስቶንቪላ ነው። ቀኗ ፊቷን ያዞረችው ትናንትና ሞርጋን ሮጀርስና ዶይል ማለን በ13ኛውና በ15ተኛው ደቂቃ ገና በጨዋታው 15 የመጀመሪያ 15 ደቂቃዎች ባስቆጠሯቸው ጎሎች ሁለት ለባዶ ሲመሩበት ሲልቫ ለኖቲንጋም ፎረስት በሁለተኛው አጋማሽ ጎል ቢያስቆጥርም ፎረስት የሁለት ለባዶ ተመሪነትን የመቀልበስ ከፍተኛ ክፍተት ያለበት ቡድን እንደሆነ በታሪኩ ይነገራልና ትናንትናም ይህንኑ አስተናግዶ ተሸንፎ ወጥቷል ማለት ነው። የኡናይ ኤሜሬው አስቶንቪላ ደግሞ በተለይ 2025 ከገባ በኋላ በሜዳው ፍጹም የማይቀመስ ቡድን ሆኖ እየተመለከት ነው እንገኛለን። ካልተሳትኩኝ ስራ ሰባተኛ ጨዋታውን በሜዳው ሳያሸንፍ ማጠናቀቅ ችሏል። ይህም አስደናቂ ክብረ ወሰን ሆኖ ቀጥሎለታል ማለት ነው። በዚህ ምክንያት እንግዲህ በሊጉ የደረጃ ሰንጠረዥ ላይ አሁን አጓጊ ነገሮች ተፈጥረዋል። ያው ሊቨርፑልና አርሰናል በማላቸው ያለው የነጥብ ልዩነት በጣም ከፍ ያለ ነው። ሊቨርፑል ዋንጫውን የሚያነሳበት እድል ሰፊ ነው። ኖቲንግሃም ፎረስት አምሳ ሰባት ነጥብ ላይ ረግቷል። ዛሬ ቼልሲ ጨዋታውን ያደርጋል። ቼልሲ ጨዋታውን የሚያሸንፍ ከሆነ ከፎረስት ጋር ያለውን የነጥብ ልዩነት ወደ ሁለት ያጠባልና ለአውሮፓ ሻምፒዮንስ በተለይ ሶስተኛ ሆኖ ለማጠናቀቅ የሚደረገው ፉክክር። ሲቲም እንዲሁ ሩቅ አይደለም። ከቼልሲ በአንድ ነጥብ አንሶ 51 ላይ ነው የሚገኘው እና ይሄ ቶፕ ፎር ማጠናቀቅ የሚለው ነገር አሁን ትኩረት ሊያገኝ የሚችልበት እድል ፕሪሚየር ሊጉ በቀጣዮቹ ሳምንታት ሲካሄድ ሰባት ሳምንት ጊዜ ቀረዋል። በቀጣዮቹ ሰባት ሳምንታት ሲካሄድ ትርጉም አልባ ፕሪሚየር ሊግ እንዳይሆን የሚያደርገው ዋነኛው ጉዳይ ይሄ ለአውሮፓ እግር ኳስ ተሳትፎ የሚደረጉ ፉክክሮች ናቸው። የዋንጫ ፉክክሩ ያን ያህል ስጋት ያሉ አይመስልም። የወራጅነት ጉዳዩን ብዙ ጥያቄ ያለበት አይመስልም። አምና ፕሪሚየር ሊጉን የተቀላቀሉ ክለቦች ተመልሶ መውረዳቸው የሚቀር አይመስልም። ግን የአውሮፓ ስፖርትን ለማግኘት አስቶን ቪላም እንዲሁ ከሲቲ እኩል ነው የሚገኘው። ኒውካስልም ጨምሯል፣ አምሳ ነጥብ አለው። አንድ ነጥብ ብቻ ነው ከእነሱ ዝቅ ብሎ የሚገኘው እና ይህ ፉክክል ይጠበቃል። ከዛ ውጭ ግን ኤፕስዊች፣ ሌስተርና ሳውዝሃምፕተን ወደ ሻምፒዮንሺፑ የሚመለሱበት እድል እጅግ በጣም ሰፊ እንደሆነ ማንሳት ይቻላል። ሁሉም ቡድኖች ግን እነዚህ አሁን የጠራ ናቸው፣ ሊወርዱ ይችላሉ ያላቸው ቡድኖች በጣም ትልቅ ኤክስፔክት የሚደረግ ወይ ደግሞ ትልቅ ገንዘብ ሊያገኙባቸው የሚችሉ ተጫዋቾች ደግሞ አሏቸው በፕሪሚየር ሊጉ ሊቀጥሉ የሚችሉ ቀደም ሲል ያነሳ ነው ሊያም ዴላፕ ከኤፕስዊች ታውን አሁን ፕሪሚየር ሊጉ ላይ የሚቀጥልበት እድል አለ። በታይለር ዲብሊንግ ደግሞ ሳውዝሃምተኖች እስከ መቶ ሚሊዮን ፓውንድ እናገኝበታለን እያሉ ያነሱለት የሚገኝ ምርጥ የመስመር አጥቂ ተጫዋች ነው እና እነዚህ ተጫዋቾችን ግን በሚቀጥለው የውድድር ዓመት በፕሪሚየር ሊጉ መመልከታችን የሚቀር አይመስልም። ወደ ስፔን ላሊጋ እና ቅና በቀጥታ የእንግሊዝ ፕሪሚየር ሊግን እዚህ ጋ ገት አድርገን ትናንትና በስፔን ላሊጋ ሁለቱም ሀያላን ክለቦች ጨዋታቸውን አድርጓል። የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታዎች በሳምንቱ አጋማሽ ማክሰኞና ሮብ መካሄዳቸውን ተቀጥሎ የስፔ ላሊጋ አስተዳዳሪ አካል ሌሎችም ሊጎች እንግሊዝም ጣሊያንም ያሉ አስተዳዳሪዎች ሻምፒዮንስ ሊጉ ላይ እየተሳተፉ ያሉ ቡድኖቻቸውን ትናንትና ቅዳሜ እንዲጫወቱ አድርጓል። የተሻለ እረፍት እንዲያገኙ በማሰማርቱ ብዙ ጊዜ ሪያል ማድሪድ እና ባርሰሎናን በላሊጋው በአንድ ቀን ሲጫወቱ አንመለከትም። ትናንትና ግን ይህንን መመልከት ችለናል። ሪያል ማድሪድ ትናንትና በሜዳው በቫሌንሽያ ሽንፈት አስተናግዷል። የዘንድሮ የካርሊቶ ቡድን ስለ ቡድኑ እርግጠኛ ሆኖ እንደዚህ ነው ብሎ ማንሳት የማይቻለት ቡድን ሆኗል። የተስተካከለ ሲመስል መልሶ ወደኋላ የሚንሸራተት ያልተጠበቁ ጨዋታዎች ላይ ነጥብ የሚጥል ቡድን ሆኗል። ትናንትናም በቫሌንሽያ ቫሌንሽያ እንግዲህ ማድሪድን ሜዳው ድረስ ተጉዞ ካሸነፈ ከአስራ አምስት ዓመት በላይ ተቆጥረው ነበር። ትናንትና ግን ይህንን ነገር መስበር ችለዋል። በዲካቢ አማካኝነት ጎል አስቆጥረው መሪ መሆን ችለው ነበር። ቪኒሲየስ ጆነር ጨዋታውን አቻ አደረገ። ሆኖም ግን በዘጠና አምስተኛው ደቂቃ ላይ ዱሮ የቀድሞ የሪያል ማድሪድ አጥቂ ነው ጎል አስቆጥሮ ቫሌንሺያ ከማድሪድ መንጋጋ ላይ ነጥብ ነጥቆ እንዲወጣ ማስቻል ችሏል። ቪኒሲየስ ጁኒየር በዚህ ጨዋታ የፍጹም ቅጣት ምት አምክኗል፣ ጎሉን ከማስቆጠሩ በተጨማሪ ማለት ነው። በቅርቡ ከአትሌቲኮ ማድሪድ ጋር በተካሄደ ጨዋታ የፍጹም ቅጣት ምትም ማምከኑን እናስታውሳለን። ቪኒሲያስ ጁኒየር በተከታታይ ሁለት ፍጹም ቅጣት ምቶችን ማምከን ተገደዋል ማለት ነው። በጣም ተጠባቂ የነበረው ጨዋታ፣ በተለይ ደግሞ ሪያል ማድሪድ መሸነፉን ተከትሎ ባርሴሎና ከቤቲስ ጋር የሚያደርገው ጨዋታ ተጠባቂ ነበር። ምክንያቱም ይህንን ጨዋታ የሚያሸንፍ ከሆነ የነጥብ ልዩነት ወደ ስድስት ስለሚሰፋ ማለት ነው። ይህን እያሰበ የተጫወተው ባርሰሎና ትናንትና በቤቲስ ተፈትኖ ነበረ። ጨዋታውን በአቻ ውጤት ነው የተጠናቀቀው። ጋቪ የሪያል ቤቲስ የልጅነት ደጋፊ የነበረው ጋቪ ትናንትና በሰባተኛው ደቂቃ ጎል አስቆጥሮ ክለቡን መሪ አድርጎ ነበር። ሆኖም ግን ቤቲሶች ናታን ከጆቫኒ ሎ ሴልሶ የደረሰውን ኳስ ከመረብ አስቆጥሮ ጨዋታው አንድ ለአንድ በሆነ ያቻ ውጤት እንዲጠናቀቅ ሆኗል። በዚህ ምክንያት ባርሳ የነጥብ ልዩነቱን በአንድ ያሰፋው በሶስት ሳይሆን። ስለዚህ በሪያል ማድሪድ እና በባርሳ መካከል ያለው የነጥብ ልዩነት አራት ነጥብ ሆኗል ማለት ነው። ሌሎችም ጨዋታዎች ነበሩ። ጄሮና በሜዳው በዲፖርቲቮ አላቬስ የአምናው አስገራሚ ክስተት ቡድን ጄሮና በዲፖርቲቮ አላቬስ አንለባድ በሆነ ውጤት በሜዳው ተሸንፏል። ማዮርካም እንዲሁ በተመሳሳይ በሜዳው በሴልታ ደቪጎ ሁለት ለአንድ በሆነ ውጤት ተሸንፏል። በትናንትናው እለት ማለት ነው። በስፔን ላሊጋ እነዚህን ነገሮች ተመልክተናል። በጣም ድንቅ የሆነ የዋንጫ ፉክክር እየተካሄደበት የሚገኘው የጣሊያን ሴዲየም ትናንትና በርከት ያሉ መርሃ ግብሮችን አስተናግዷል። መሪው ኢንተር ሚላን ከፓርማ ጋር ያደረገው ጨዋታ እጅግ በጣም አስቆጪ በሆነ መልኩ ባቻ ውጤት ነው የተጠናቀቀው። ኢንተር ሚላኖች ጨዋታውን ገና በመጀመሪያው አጋማሽ ባስቆጠሯቸው ሁለት ጎሎች ሁለት ለባዶ ይመሩ ነበር በማቴዎ ዳርሜን እና በማርከስ ቱራም ሁለት ጎሎች አማካኝነት። ሆኖም ግን ፓርማዎች በሁለተኛው አጋማሽ አንሰራርተ ሁለት ጎሎችን አስቆጥረው ጨዋታው ሁለት ለሁለት በሆነ አቻ ውጤት እንዲጠናቀቅ ሆኗል፣ ማለት ነው። ይህ ለኢንተር ሚላን ምናልባትም፣ ናፖሊ ነገ ሰኞ ነው ጨዋታ ያደርገው ለኢንተር ሚላን ይህን ጨዋታ አሸንፎ አለመውጣት የቤት ስራ እንዲሆንበት እያስገደደ ውጤት ነው ብሎ ማንሳት ይቻላል። ምክንያቱም ናፖሊ ቀጣዩን ጨዋታ የሚያሸንፍ ከሆነ ከኢንተር ጋር ያለውን የነጥብ ልዩነት ወደ አንድ ያጠበዋል። ቀጣዮቹ ሳምንታት ትርጉማቸው በጣም የተለየ ይሆናል ማለት ነው። ሌሎችም ጨዋታዎች ነበሩ ኤስ ሚላንና ፊዮረንቲን ያደረጉት እጅግ በጣም ተጠባቂ ጨዋታ ነበር። ይህም ጨዋታ እንዲሁ በአቻ ውጤት ነው የተጠናቀቀው። ፊዮረንቲኖች ገና በአስር ደቂቃ ውስጥ ሁለት ለባዶ ይመሩ ነበር። ማሊክ ቲያው በራሱ ጎል ባስቆጠረው ጎል እና ሞስኪን ባስቆጠረው ጎል በሰባተኛው ና በአስረኛው ደቂቃ ማለት ነው ሁለት ለባዶ ይመሩ ነበረ። ሆኖም ግን ኤስ ሚላኖች በመጀመሪያው አጋማሽ በታሚ አብርሃም፣ በሁለተኛው አጋማሽ ደግሞ በሉካ ዮቪች አማካኝነት ሁለት ጎሎችን አስቆጥረው ጨዋታው ሁለት ለሁለት በሆናቸው ውጤት ተናቋል በሴስክ ፋብ ፋብሪጋዝ የሚሰለጥነው ኮሞ ከሜዳው ወጥቶ ሞንዛን የቀድሞው የኤሲ ሚላን ክለብ ባለቤትና የጣሊያን ጠቅላይ ሚኒስትር ባለቤትነት ይተዳደር የነበረውና እሳቸው ካለፉም በኋላ በእነ አድሪያኖ ጋሊያኒ በእሳቸው ቀኝ እጆች ኤሲ ሚላን ለታላቅነት ባበቁ ሰዎች የሚመራውን በአሌክሳንድሮ ኔስታ የሚሰለጥነውን ሞንዛን ገጥሞ ነበረ። ፋብሪያዝ የሚያሰለጥነው ኮሞ ትናንትና ሞንዛን ሶስት ለአንድ በሆነ ውጤት አሸንፎ መውጣት ችሏል። ኮሞ ስኩዲቶን የተቀላቀለበት ሲዝን ላይ ነው የሚገኘው። በሚቀጥለው ዓመትም እዚሁ ጣሊያን ሴሪያ ላይ እንደሚቀጥል የሚያረጋግጥ አይነት ውጤቶችን ነው እያስመዘገበ የሚገኘው እና ትናንትናም ይህንን ውጤት አስመዝግቦ ድል አድጎ መውጣት ችለዋል ማለት ነው። ጀርመን ቡንደስሊጋ ላይም የተካሄዱ ጨዋታዎች ነበሩ። ዋና ዋናዎቹ ለማንሳት ያክል ቦርሲያ ዶርትሙን ፍራይበርግን አራት ለአንድ አሸንፏል። ባየር ሊቨርኩሰን ሄድኔምን አንድ ለባዶ በሆነ ውጤት አሸንፏል። ያምናው ሻምፒዮን ባየር ሊቨርኩሰን ጨዋታው በአቻ ውጤት ተጠናቀቀ ተብለው ተብሎ ሲጠበቅ ኤሚሊያኖ ቡንዲያ የቀድሞው የኖርዊች ሲቲ እና የአስቶን ቪላ አጥቂ አማካይ ስፍራ ተጫዋች አርጀንቲናዊ ኤሚሊያኖ ቡንዲያ በ91ኛው ደቂቃ ባስቆጠረው ጎል የሻቪ አሎንሶ ቡድን ሙሉ ሶስት ነጥብ ይዞ መውጣት ችሏል። ሜንዝ ከሆልስተን ኬል አንላን አርቢ ላይቭ ሻፍኒምን ሶስት ለአንድ አሸንፏል። ስቱትጋርት በዲኤፍ ፖካል ፍጻሜ የደረሰውና ሻምፒዮን የመሆን ሰፊ እድል ያለው የሴባስቲያን ሆኒሽ ስቱትጋርት ትናንትናም ቦህምን አራት ለባዶ በሆነ ውጤት አሸንፏል። ደሚሮቪች ሀትሪክ የሰራበትን ጨዋታ ምሽት አሳልፈዋል። ትናንትና ቨርደር ቤርመን ደግሞ አይንትራንክ ፍራንክፈርትን ሁለት ለባዶ በሆነው ውጤት አሸንፏል። በፈረንሳይ ሊግ ፓሪስ ሴን ጀርሜ ኦንዤን አንድ ለባዶ ማሸነፉን ተከትሎ በዴዘሪ ዱዌ ብቸኛ ጎል አንድ ለባዶ ማሸነፉን ተከትሎ ዘንድሮ የፈረንሳይ ሊግ ሻምፒዮን መሆኑን ገና ከወዲሁ ጨዋታዎቹ እየቀሩ ማረጋገጥ ችለዋል ማለት ነው የሉዊስ ኤንሪኬው ፓሪስ ሴን ጀርሜ ትላንትና የተካሄዱ ጨዋታዎችን በዚህ መልኩ ከቃኝን፣ ዛሬስ ምን አይነት ጨዋታዎች ይካሄዳሉ፣ የትኞቹ ይጠበቃሉ የሚለውን አጠራርገን እንመልከትና ፕሮግራማችንን እናጠናቅ። ዛሬ የዕለቱ ትልቁ ጨዋታ በማንችስተር ደርቢ በእንግሊዝ ፕሪሚየር ሊግ ኦልድ ትራፎርድ ላይ ማንችስተር ዩናይትድ እና ማንችስተር ሲቲን የሚያገናኘው ጨዋታ ነው። ምንም እንኳን ሁለቱም ቡድኖች በአንጻራዊነት በየስታንዳርዳቸው በየደረጃቸው ትክክለኛ ቦታቸው ላይ ነው የሚገኙት ባይባልም ደርቢ ደርቢ ነው፣ እና ሁሌም ድራማዎችን የሚያስመለክት ጨዋታ ነውና ዛሬም ይህ ጨዋታ ኦልትራፎርድ ላይ በጉጉት ይጠበቃል። የመጀመሪያውን ጨዋታ እንደምናስታውሰው ማንቸስተር ዩናይትዶች በመጨረሻ ጨዋታ በመጨረሻ ደቂቃዎች ባስቆጠሯቸው በተለይ የአማዲያሎ ብሪሊያንሶች ጎል እና የፍጹም ቅጣት ምት ድል እንዲያደርጉ ማስቻሉ የሚታወስ ነው። ዛሬስ ምን ሊፈጠር ይችላል የሚለውን እንመለከተዋለን ኬቨን ደብሩየነ ከዚህ በኋላ ለሲቲ የመጨረሻ ጨዋታዎቹን ነው የሚያደርገው። በሲዝኑ መጠናቀቅ ክለቡ እንደሚለቅ ተረጋግጧልና የመጨረሻ የማንችስተር ደርቢውን ነው የሚያደርገው ላለፉት አስር ዓመታት ክለቡን በብቃት ያገለገለው ኬቨን ደብሩየነ በርካታ ስኬቶችን ያስመዘገበው ምናልባትም ከሲቲ የምንጊዜም ምርጥ ተጫዋቾች በግንባር ቀደምነት የሚጠራውን አሰልጣኝ ፔፕ ጓርዲዮል አሁልት ሊሰራለት ያስፈልጋል ያልለት ደብሩየነ የመጨረሻውን የማንችስተር ደርቢ ጨዋታውን እያደርጋል። ብዙ ዋንጫዎችን አሳክቷል። ትሬብል ዊነር ነው። ሻምፒዮንስ ሊግን ያሳካ ነው። በፕሪሚየር ሊጉ ለአመታት በቴሪ ሆንሪ በብቸና የተተይዞ የነበረውን የሀያ አሲስት ክብረ ወሰን መጋራት የቻለበትን ቆይታ ነው በዚህ ክለብ ውስጥ ያደረገው። እንዲያውም በዛ ሲዝን ሀያ አንደኛ አሲስት አድርጎ እንደነበርና አርሰናል ላይ ያስቆጠሩት ጎል ጋብርኤል ሄሱስ ያኔ ሲቲ እያለ አርሰናል ላይ ላስቆጠረው ጎል አመቻችቶ ቢያቀበልም ካሉም ቻምበርስ ዲፍሌክት ስለጨረፈው በዴብሮይን ሳይቆጠር ስለቀረ እንጂ የምን ጊዜ የፕሪሚየር ሊጉ ቁጥር አንድ በአንድ ሲዝን ብዙ አሲስቶችን ያስመዘገበ ተጫዋች ሆኖ የሚቀጥልበት እድል እጁ ላይ እንደነበር ማንሳት ይቻላል። ዛሬ ሁለት ቡድኖች እርስ በርስ ጨዋታቸውን ያደርጋሉ። ሄርሊንግ ብራውት ሃላንድ በሲቲ በኩል አይኖርም። በማንቸስተር ዩናይትድ በኩልም ያው ቀደም ሲል እንደሚታወቁ በርካታ ተጫዋቾች በጉዳት ምክንያት አይጫወቱም። አብረው አይደሉም ከቡድኑ ጋር አንዳንድ ጨዋታዎች። እርግጥ ነው ተጫዋቾች በእርግጥ ተመልሰዋል። ያንን ከግምት ውስጥ በማስገባት ማለት ነው። ሌሎችም ጨዋታዎች ይካሄዳሉ ዛሬ። ከነዚህ መካከል ለሻምፒዮነት እየተንደረደረ የሚገኘው ሊቨርፑል ከሜዳ ወቶ ክሬቫን ኮቴጅ ላይ ፉላምን የሚገጥምበት ጨዋታ አንደኛው ተጠቃሽ ጨዋታ ነው። ብሬንትፎርድ ከቼልሲ ጋር የሚያደርግ

ሌላኛው የለንደን ደርቢ ጨዋታ ነው። በጅት የኮሚኒቲ ስቴዲየም የሚካሄድ ጨዋታ እጅግ በጣም ይጠበቃል። ቶትናም ስፐርም እንዲሁ ሳውዝሃምተን የሚያስተናግድበት ጨዋታ የዛሬ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች መካከል የሚጠቀሱ ናቸው። በስፔላ ሊጋ ዛሬ የተወሰኑ ጨዋታዎች ይደረጋሉ። አትሌቲኮ ማድሪድ ከሜዳው ውጭ አቅንቶ ሴቪያን የሚገጥምበት ጨዋታ ተጠቃሽ ነው። ላስ ፓልማስ ከሪያል ሶሲዳድ፣ ሪያል ቫያዶሊድ ከሄታፌ እንዲሁም ቪያ ሪያል ከአትሌቲኮ ቢልባው ጋር የዛሬ ጨዋታዎች ናቸው። ቢልባው የአውሮፓ እግር ኳስ ተሳትፏል ግን ሐሙስ ነው ጨዋታ የሚደረገው። ስለዚህ በቂ የማገገሚያ ጊዜ ያገኛል ተብሎ ይታሰባል። ወደ ጣሊያን ሴሪ እናቅና እስቲ። ዛሬ በጣሊያን ሴሪ እጅግ በጣም ተጠባቂ የሆነው ጨዋታ የክላውዲዮ ራኒየሪው ሮማ ጁቬን አሰልጣኙን አሰናብቶ በአዲስ አሰልጣኝ እየተመራ የሚገኘው ጁቬን የሚያስተናግድበት ጨዋታ ነው። በሮም ኦሎምፒክ ስቴዲየም እጅግ በጣም ተጠባቂ ጨዋታ ነው። ወደ ቤርጋሞ አቅንቶ ደግሞ ላዚዮ አታላንታን የሚያስተናግድበት የሚገጥምበት ጨዋታ ሌላኛው የጣሊያን ሴሪያ የዕለቱ ትልቅ መርሃ ግብር ነው። ቶሪኖ ከሄላስ ቬሮና፣ ኒምፖሊ ከካግሊያዲ ሌሎቹ የጣሊያን ሴሪ ኤ መርሃ ግብሮች ናቸው። ውድ ተመልካቾቻችን ተወዳጁ ብስራት ኤፍኤም 101.1 በተለያዩ የስፖርት ክፍል ባልደረቦቹ እነዚህን በርካታ ጨዋታዎች ያስተላልፋል። ዛሬ ከዘጠኝ ሰዓት ጀምሮ የሊቨርፑልና የፉላምን ጨዋታ እንዲሁም ደግሞ እሱን ተከትሎ ደግሞ የማንቸስተር ዩናይትድ እና የማንቸስተር ሲቲን ጨዋታ፣ ከዛ በተጨማሪ ሌሎችንም ጨዋታዎች በተለያዩ ባልደረቦቻችን በቀጥታ ወደ እናንተ እናደርሳለን እነዚህን ጨዋታዎች እንድትከታተሉ እየጋበዝን እኛ ግን ፕሮግራማችንን እዚህ ጋር እናጠናቅቃለን። ፕሮግራሙን እየመራው እኔ ዘውዱ መሬሳ በካሜራው ዳግም አብረን ነበርን። ሳምንት በሌላ ፕሮግራም፣ በሌሎች ርዕሰ ጉዳዮች እስክንገናኝ ድረስ መልካም ሳምንት